ስስ እንኳን ለዚህ ቀን አበቃችሁ ሁለታችሁ። ለምን እንደመጣችሁ በእርግጥ የሚያወቃችሁ አይመስለኝም። ለሚመስል ምንም አልገመጥኩም

ትልቁ ነገር በማላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በማላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በማላችሁ የፈጠረውን ክፍተት ሲመልስ፣ እሺ ቤተሰቦች፣ ይህንን እንግዲህ የሚያፈነዳለን ሰው አንድ ሰው ይኸው እያሉ እሺ፣ አንድ ሁለት እንድታስታውሺ ነው የማድርግሽ። እሺ እኔ በሰው ቤት ገብቼ አይደለም መሰለሽ፣ በቤት የከፍቼ ነው ልክሽን የምነግርሽ። ቦይስ አድርጋችሁ አድርሱላት፣ ለዚህ ወጡ ሴት አልነካኝም። ሌላ ወገን የአብርሃም ደጋፊ የማን ደጋፊ ብዬ ለምናገረው እሷን አባሽ ሙሬ ነካችኝ። ዱባይ ላይ ስራ አጥታ ነው የገባችው። ምን አባሽ አገባሽ? እኔ ዱባይ ላይ ስራ አጥቼ ነው የገባሁት። እግዚአብሔር ይመስገን ከቤተሰቦቼ ጋር በዓልን አሳልፌ ፈታ ብዬ በየቀኑ ተመላልሽ። ከዱባይ እንደፈለግኩ ተመላልሽ። ነገ እመጣለሁ። ገና ዱባይ ሂጅ፣ ነገ እመጣለሁ። ምን አባሽ ታደርጊኛለሽ? ቅንቅላ ማሮጊት ማለት ነው የበሰበሽ እንዴ፣ የሰው ሰላም የምትነሺ ሴትዮ ማለት ነው። እንዲ ግን ትታጠቢያለሽ። በመድሃኒዓለም እጅሽ አለው ጠዋት ተነስተሽ ቲክቶክ ላይ ማታ ተነስተሽ ቲክቶክ ላይ ግን ትታጠቢያለሽ። አንቺ ትሰግጃለሽ፣ ሰላት ትሰግጃለሽ፣ የሰው ስጋ ከምትበይ ቁጭ ብለሽ በውስጥ አይቀርሽ በውጭ አይቀርሽ። እንዴ እመቤተ ስንት ሰው ታዘበሽ። እኔ ብዙ ጆሮ ጆሮ ብዙ ነገር ይሰማል፣ ግን ባልሰማ ነው ማልፍሽ። እኔ ባልሰማ አልፍሻለሁ። ብዙ ነገር ሰማለሁ። እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ስነ ስርዓት ሽያጅ ከኔ ላይ ማለት ነው። አርፈሽ እዛው ችለሽ ራሽን ችለሽ ቁጭ በይ። ከእኔ ጋር አትነካኪ። በቃ እኔን ተሳዳቢ አታርጊኝ። እዛው ፈልጊውን አርጊማ፣ ፈልጊውን አታርጊ፣ እኔ አገባኝም፣ ግን ከኔ ጋር አትነካኪ ከእኔ ጋር አትነካኪ፣ አትንኪኝ ብይሻለሁ፣ አትንኪኝ አትድረሽብኝ፣ አልደርስብሽም። አንቺ ፋጡማ የምትባይ ሴትዮ ማለት ነው፣ እኔ ስም ጠርቼ ነው የምናገረው። ሌላ ደጋፊ የኬሌ ደጋፊ ብዬሽ አይደለም፣ ፋጡማ ብቻ የምትባይ ሴትዮ እዚህ ቲክቶክ ላይ እንደ እንደ ጀርባ ቅማል ከኋላ እንዴት ደርሼ ልከክብሽ? የጀርባ ቅማል ነው የሆንሽብኝ እኔ ላይ ማለት ነው። የጀርባ ቅማል እኝነጋ አሽሙር ጠባ አሽሙር አንቺ ዋ በቃ የከሌ ብለሽ መሳደብ ትቻለሽ እኮ እንደ እኔ እኮ አንቺ ሲናገሩሽ እኮ ተው ብዬ መከርኩ ሴትዮ ነኝ። አንቺ ተመልሰሽ የጀርባ ቅማል ሰው ላይ ትሆኛለሽ እንዴ? ስነ ስርዓትሽን ያዥ። እኔ ማንንም ማንን የማንም ጥላቻ ያለብኘው እግዚአብሔር የተመሰገነው፣ ማንንም አክብሬ ማንንም ወድጄ የምኖር ሰው ነኝ፣ ከማንም ጋር ተስማምቼ የምኖር ሰው ነኝ። ግን አንቺ ደግሞ የጀርባ ቅማል ትሆኚ። አብርሃም ሩታ፣ አብርሃም ሩታ፣ ሂጂ ሰላትሽ ስገጂ። መጀመሪያ ሂጂና ሰላትሽ ስገጂ። መጀመሪያ ሰላት መስገድ ለሀገርሽ ሰላም መመኘት፣ ሰላም አውርድልኝ አገሬ ብለሽ ለሀገርሽ ጸሎት አርጊ። መጀመሪያ ሰውን ከመናገርሽ ከሰው ጋራ እንትን ከማለትሽ ከሰው ጋራ እንትን ከማለትሽ ከሰው ጋራ እንትን ከማለትሽ ስለነዛ ስለ ሰው ጉዳይ ታዩና ማለት ነው። አገሬ ሰላም አርግልኝ፣ እስኪ የልጄ ወግ ማረጋ አሳየኝ ብለሽ ጸሎትሽን አርጊ። መጀመሪያ ጊዜ ማለት ነው። ሰው ልጅ እንደዛ ነው ጸሎት የሚያደርገው። አገሬ ስንት ዓመተ ምሕረት የአገሬ ምድር አልረገጥኩም። ምነው የሩታን እድል በሰጠኝ፣ ምነሱ ሀገሯ ትመላለሳለች። እኔ አስበኝ ለሀገሬ አብቃኝ ብለሽ ጸሎት አርጊ፣ መጀመሪያ እኔ ላይ ከመቅናትሽ። መጀመሪያ ማለት ነው የእናንተ ብር አለብኝ። ቲክቶክ መንደር ላይ አንድ ብራችሁ አለብኝ እኔ የድ በእናንተ ብር የተሳፈርኩት ነገር አለ የሰጣችሁኝ ነገር አለ እግዚአብሔር የተመሰገነ ይሁን አምስት ሳንት የሰው እዳ ያለብኝ ሰው ትዩ አይደለሁም እኔ ክብሬን ጠብቅ የምኖር ሰው ለወደድኩት የምሞት ሰው ነኝ እኔ ለወደድኩት የምሞት ላከበርኩት ዝቅ ብዬ ለማከብራቸውን ሰዎች የምኖር ነኝ ካለ በዛ ግን ክብር ላልወደደለት ደግሞ በዛው ልክ ክብር ክብር ምን እንደሆነ አሳምሬ አሳይሻለሁ ምንድን ነው ክብር እስክትዪ ድረስ ነው ማለት ማሳይሽ ማለት ነው አስከብራቢ ሲሆን ሽ ሴትዮ ይሄ የምታደርሱ ለፋጡማ የምትባሏ ሴትዮ ነው የምታደርሱ። እዛ ሳዳ ቡታጅራ ጋ ቁጭ ብላ አሽሙሯን ለምትናገር የምትናገር አሽሙር የማቆትን ልጆች እንኳን አሽሙር ታስተምሪያለሽ አንጂ አሽሙር ማወሩትን ልጆች ብለሽ የምጀምሪው ትረዛ ይሄ እናትሽ ይዛሽ መንደር እየሄደች ቡና ቡና ያስተማረችሽ ነገር ነው ይሄ። ታውቂያለሽ ገና ለገና ቡና እናጠጡ መንደር ላይ የሚሄዱ እንደዛ አላደግኩም። እና ይጂ ተብዬ ተመለስሽ ከዛ ከአጠገቤ ተብዬ ያደግኩ ልጅ ነኝ። የት ትልቅ ወሬ እንኳ እንዳልሰማ የተባረርኩ ልጅ ነኝ። እመቤቴን ነው የምልሽ። አንቺ ግን እህ ብለሽ ወሬ ስትሰሚ ያደግሽ ነው የምትመሲው። ብለ ማህበረሽን አታሰድቢ። ያሳደጉሽን ህብረተሰብ አታሰድቢ። ብሄርሽን አታሰድቢ አሽሙር እየተናገርሽ። የወሎ ህዝብ ንጹሕ ህዝብ ነው። እውነተኛ ወሎ ከሆንሽ እንጂ ንጹሕ፣ ግልጽ ፍለፊት የሚያወራ ነው እንዳንቺ ሳይሆን ፊት ለፊት የመጣለትን በፊት ለፊት አብሮን የሚኖሩ ህዝብ ባለ ፊት ለፊት ነው የሚናገረው። የመጣለትን ፊት ለፊት አፍ አቦ አፉ በሉኝ ብሎ የሚናገር ሰው ነው። አንቺስ እኛኛኛኛኛኛ እዛ ቁጭ ብለሽ አሮጊት ሰው እንደው አሮጊት ብለሽ ትሳደቢያለሽ። አንቺ አንቺ ማለሽ እዛ ቁጭ ብለሽ ኮይት ለስንት ዓመት እንደቆየሽ ፈጣሪ ወቀው ፈጣሪ ወቅል ስንት ዓመት ምረት እንደ ቆይሽ አገርሽ ምድር ሰዓት ረግጭ የቀረሽ ማለት ነው። ሂጂ እስኪ የቅናት መንፈስ ካደረብሽ ትኬትሽን ቆርጠሽ መሄድ አገርሽ መሄድ ትኬትሽን ቆርጠሽ እኔ እንግዲህ አዎ ብር አለኝ። ለዩቱበር ምቀልበው ብር የለኝ ማ የራሴን የራሴን ህይወት ነው ማስተካከልበት እንጂ ለዩቱበር ብር ሳልሰጥ ለራሴ ህይወቴን እንዝናናበታለሁ፣ እበላበታለሁ፣ እጠጣለሁ፣ እዝናናለሁ። የራሴ ብር ነው ለዩቱበር እንዳንቺ ብር እኔ አንዴ ምን ሆኑ አንዴ ምን ሆኑ ብዬ ብር ስልክ አልከርምም። አንዴ ኑ ተዝናኑ፣ አንዴ ሂዱ፣ አንዴ ውጡ ብዬ ብር ስልክ አልከርምም። ለዩቱበር ማለት ነው። ለራሴ የራሴን ነው የማስቀድመው። አርፈሽ ተቀመጪ። ከእኔ ላይ ማትቀመጪ ከሆነ ደግሞ ጥንብር ኩሽሽ ነው ማወጣሽ የውልሽ። አርፈሽ ተቀመጪ። ስሜን እንዳጠሪ ባሽሙርም ሆነ በሐቅም ሆነ በምንም ሆነ ስሜ እንዳትጠሪ። አንቺ ፋጥማ የምትባይ ሴትዮ ኮይት የበሰበሽ አሮቂት ማለት ነው። ልክሽን ነው ምነግርሽ። ከዛ ውጭ ከዛ ውጭ በምን ተናገርሽኝ? እንዳት ሆ ምን አባሽ ላርግሽ? እስኪ ቺ አዱሬ ፊት የሆነች ሴትዮ ቺ ሆ